ውድ የሀገሬ ልጆች ዛሬ የምናየው ራሱ ሆኖ ከአስቸጋሪ ሰዎች ጋር መኖር። አስቸጋሪ ሰዎች የጫማ ውስጥ ጠጠር ናቸው፣ ሁሌ ኮንፈርት አይሰጡም። እነኚህ ሰዎች ደግሞ የትም ቦታ ነው፣ የትም ቦታ ስራ ቦታ አሉ፣ የትም ቦታ ነው። እነኚህ ሰዎች ማለት ነው የአስቸጋሪ ሰዎች ጋር ማለት በቃ አስቸጋሪ ሰዎች ማለት ስቱፕድ ፐርሰን የሆኑት በጣም አስቸጋሪ፣ በቃ እነሱ ፊት ለፊት አንተ በቃ እነሱ ምሁር ናቸው፣ አንተ ደግሞ ምንም ያልተማር፣ እነሱ በቃ ፋሽን ተከታተው፣ አንተ ደግሞ ወደ ላይ ቀራ፣ እነሱ በቃ አራዳ የሆኑ፣ አንተ ደግሞ ፋራ፣ እነሱ በቃ እያጠፉ ራሱ አንተ ምንም የሌለበት አንተ ጥፋት ይቅርታ እንድጠይቅ የሚያደርጉ ሰዎች። እንዴት ነው እነሱ ጋር በጥበብ መኖር የምቻለው? ራሳቸው የሆኑ ሰዎች እንዴት ነው እነኚህ ሰዎች ጋር የምኖሩ የምለውን እቺ በወረቀቱ ቁጭ አድርጋ ይነግራቸዋለሁ። እንንተ ደግሞ የራሳችሁን መርጣችሁ እቺ እነን ትሆናለች፣ የምላችሁን አድርጋችሁ እነኚህ ሰዎች ጋር በጥበብ መኖር ትችላላችሁ ማለት ነው። ራሳችሁ የሆኑ ሰዎች በጣም አስቸጋሪ የሆኑ ሰዎች ጋር ሲኖሩ ምንድነው የሚያደርጋቸው ማለት አንድ፣ እነኚህ ሰዎች ራሳችሁ የሆኑ ሰዎች ለነሱ ሰዎች አያሽቃብጡ፣ በቃ ለነሱ ብለ ምንም ነገር አያደርጉ። እነኚህ ሰዎች ቢያደርግላቸው ቢያደርጉ በቃ አይጠግቡም፣ አይረኩም። ጊዜያችሁም፣ ጉልበታቸውን ምንም ነገር ይሰርቃሉ ማለት ነው፣ ይወስዳሉ ከነሱ። ስለዚህ ለነሱ ምንም ነገር አድርጉም፣ አያሽቀብጡም። በቃ በራሳቸው መንገድ ብቻ ይመራሉ ማለት ነው። ሁለተኛ እነሱን ለመቀየር ወይ ደግሞ እነሱን ለማስተካከል አይመክሩም ትምህርት አይሰጡም። በቃ ምክንያቱም እነሱ ራሳቸውን የሚያዩት ሙሉ አድርጎ ስለሆነ በቃ እነሱ መቀየር አይችሉም። ስለዚህ የማይቻል ነገር ደግሞ በጥበብ ካልኖርክ ይቀይራለሁ ብትል አንተ ራሱ ትሳሳታለህ ማለት ነው። በቃ አሁን ለምሳሌ ዝናብ እየዘነበ ዝናብን ማቆም ትችላለህ? አትችልም። ግን ምን ታደርጋለህ? ጃንጥላን ትከፍትና ምን ታደርጋለህ? ዝናቡን ትከለክላለህ ራሴ ላይ። እነኚህ ሰዎችም ይመክራለሁ ብትል አትችልም ግን ለነሱ አለመሽቃበት በቃ እነሱን አለመመከር ዝም ብትል ግን ምን ታደርጋለ፣ እነሱ ጋር መኖር ትችላለህ ማለት ነው። ሶስተኛ እነሱ ፊት ለፊት ራሳችሁ የሆኑ ሰዎች እነሱ ፊት ለፊት አዝኑ። እንደውም የሚገርማቸው ነገር ለነሱ ያዝናሉ። ምክንያቱም የውስጥ ያሉትና የሚሰጡት በቃ ውስጣችሁ ከተጎሳቆለ ውስጣችሁ መረጋጋት ከሌለ ያ ነገር እነሱ ያጸባርቃሉ። ስለዚህ ያሉ ነገር ስለሰጡ ለነሱ ያዝን ያሉ እንጂ እነሱ ፊት ለፊት አዝኑ። በቃ ይሄን ነው ማደርጉት ማለት ነው። ስለዚህ ይኖራሉ በጥበብ እነሱን ማለት ነው። አራተኛ ላይ በቃ እነሱ ባሉት መንገድ አይዱ፣ እምቢ ነው የምሉት ለነሱ። ስሜታችሁን ይጠብቃሉ። ውስጣችሁ ካላም ያላመነ ነገር ላይ እነሱ እንጠጣ ትላሉ፣ አይጠጡም። እነሱ በዚህ እንድት ትላሉ፣ አይዱ። ይሄ እነሱ ይሄን ሀሳብህን ይሄን ምን ታደርጋለህ ብሉ ውስጡ ካላመነ አድርጉ በቃ እምቢ ነው የምሉት ማለት ነው። እነሱ ስላሉት አድርጉ ለራሳችሁ ስሜት ብቻ ያዳምጣሉ። አምስተኛ፣ ለራሳችሁ በጣም ክብር ይሰጣሉ። እዚህ ላይ ተመልከቱት። ለራሳችሁ ክብር ይሰጣሉ። እዚህ ላይ ህፃናቶችን ተመልከቱት። አሁን ህፃን አባትና እናት እናቱን ፊት ለፊት የሚረብሽ እቃውን የሚሰባብር የሚያልቅስ ከሆነ አባቱ ደግሞ ኮስተር ብሎ በቃ እረፍ ካለ አባቱን ያከብራል፣ ፀጥ ይላል ማለት ነው። እነኚህ ሰዎች ደግሞ ተለዋዋጭ ናቸው። አንተ ራሴን ካከበርክ እነሱ አንተን ያከብራሉ። አንተ ራስ የሆነ ነገር ዝካደረክ በዛ መንገድ ይገባሉና አንተ በቃ መጫወቻ ያደርጋሉ፣ አንተን ይፎግራሉ፣ አንተ አንተን እንድትሸማቅቅ ያደርጋሉ። ስለዚህ ለራስህ ቦታ አንተ ቦታ ስትት ራስህ ስታከብር እነሱ አንተን ያከብራሉ። እንደዛ ነው የማደርጉት ማለት ነው። ስድስተኛ ራሳችሁ የሆኑ ሰዎች እነኚህ ሰዎች ጋር ሲኖሩ የተረጋጉ ናቸው። ከማረጋጋት ስሜት አይወጡ፣ በቃ ይረጋጋሉ። ራሳችሁን እነሱ እንደፈለጉ ቢመቁ፣ እነሱ እንደፈለጉ ቢያደርጉ፣ እነኚህ ሰዎች ግን ራሳችሁን የሆኑ ሰዎች ግን ከማረጋጋት ስሜት አይወጡ፣ እንዲሁም እነሱን ያረጋጋሉ። እነሱ ሲጨፍሩ ምኑም ሲያደርጉ፣ የተረጋጉ ስለሆነ ስሜታችሁ መቆጣጠር ይችላሉ። ከመረጋጋት ስሜት በፍጹም አይወጡም። ሰበተኛ እና መጨረሻው ደስታውን ከውጭ አይፈልጉም። ራሳቸው የሆኑ ሰዎች ደስታ ከውጭ አይፈልጉም። እነኝህ ሰዎች አስቸጋሪ ሰዎች አሁን ያልኩ ሰዎች ደስታ ስለጠጣ ስለጠጡ እንደሚያገኙ ይመስላቸዋል። ስለጨፈሩ ስለሚያገኙ ይመስላቸዋል። ሰው ስለሰደቡ ስለሚያገኙ ይመስላችኋል። እነኚህ ራሳቸው የሆኑ ሰዎች ግን ደስታ ከውጭ አይፈልጉም። የሚፈልጉት ደስታ ከውስጥ ነው። ከደስታ ደስታ የውስጥ አያልቅም። ደስታ የውጭ ግን ይቀያየርብሃል ያልቃል። ራሳችሁ የሆኑ ሰዎች ይቻረም ራሱ ብትገለበት እነሱ ራሳችሁን ውስጣችሁ ደስታችሁ ውስጣችሁ ስለሆነ አይቀየሩም ማለት ነው። ራሳ ስለዚህ እኔን እነሱ ጋር አድርጉ። አሁን ያልካችሁን አሁን እኔ ራሳችሁ የሆኑ የምጠቀሙት እናንተ ከዚህ ውስጥ አንዱን እንኳን ከተጠቀማችሁ አስቸጋሪ ሰዎች፣ ትላንት ለእናንተ ቦታ ያልሰጡ፣ ትላንት እናንተን ያላከበሩ፣ ትላንት ለራሳችሁ ንጹ ሙሉ አድርጎ ያሰቡትን ይህንን ስታደርጉለት የሆነ ጊዜ እነሱ ለእናንተ ቦታ ይሰጣሉ፣ ለእናንተ ያሽቃብጣሉ፣ እናንተ እንድታወሩ እድል ይሰጣሉ። ስለዚህ አሁን ያልኩት ውስጥ ለእናንተ የሚሆን ማድረግ የምትችሉትን ነገር አድርጉና እነሱ ጋር በጥበብ ኑሩ። እጅግ አድርጌ ወዳቸዋለሁ። ድሪም የሚለውን ዩቱብ ሰብስክራይብ በማድረግ አበረታቱኝ። እጅግ አድርጌ ወዳቸዋለሁ። እግዚአብሔር ደግሞ ፈጣሪ ደግሞ እነሱ ጋር እንድትኖሩ የባሰ የበለጠ